ስፔስፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማውራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቲትድ መሆን አለባቸው እያምናለሁ። አቅም ይኑራቸው። ኤምባሲ ስምና የኤጀንሲ ስም እንለይ። ኤምባሲ ማለት በየውጭ ሀገሩ የሚኖሩ ኤምባሲዎች፣ ለምሳሌ ፓስፖርት የሚያድስሉን ወደ ሀገራችን መግባት ስንፈልግ የሚተባበሩን ናቸው። ኤጀንሲ ማለት ደግሞ ከኢትዮጵያ እያስወጣ ሰው የሚልክ ነው። ይሄንን መጀመሪያ እንለ ኤጀንሲ የኤጀንሲዋ ስም ማን ነው? ስሙ የኢትዮጵያው ኤጀንሲ መርካ የት ሀገር ነው? አገሩ የት ነው? አዲስ አበባ ነው። ማርካ ሱ ነው የሚባለው። መሀመድ የሱፍ ይባላል። ልጁ ካርዱ ላይ መሀመድ የሱፍ ይባላል። ጠይቅ። በፓስፖርት ቁጥሯ ውጭ ጉዳይ ሚኒስቴር ሂዳችሁ አመለከታችሁ። ሰው የላትም፣ ማንም ቤተሰቦቿ ደካማ ናቸው። ያው ደላላውን ይዙታል፣ እምቢ ብሎኛል ምን ላድርግ ነው የሚሉት። በቃ ሰው ምንም የላትም ሰው ከፊሏ ማለት ነው። ከፊሏ አምጥቶ ለሌላ ሰው ነው ይሸጣል። ማሬ፣ ለሰውዬ እማ ስሚ፣ ሰው የላትም የሚባል ነገር የለም። ሰው የላትም የሚባል ነገር የለም። ሰው አላት። አገር ላይ ሰው አላት። እናትና አባት አለ፣ ደክመው ሊሆኑ ይችላል። እህትና ወንድሞች አሉ፣ ያጎት ልጅ አለ፣ ጎረቤት አለ። እንደዛ እያለ ይሄዳል እስከ ድር ድረስ ማለት ነው። ውጭ ጉዳይ ሚኒስቴር ተሄዶ በፓስፖርት ቁጥሯ ተመልክቶ ወደ ኤምባሲ ተልኮ በዛ ነው መጀመሪያ ያመጣት ሰውዬ ሊያዝ የሚችለው። እናንተ ግን ምንድን ነው የምትሉት? እናትና አባት አቅመ ደካማ ናቸው። ሰው የላትም። ሰው ከሌላት ማን ሂዶ ያመልክት ወደ ውጭ ጉዳይ ሚኒስቴር? አንቺ እንኳ ያመልክቱ። አዎ በፓስፖርት ቁጥሯ የሄደችበት ኤጀንሲ ከሄሄ የሚባል የፓስፖርት ቁጥሯ ተብሎ በዛ ፓስፖርት ቁጥሯ ለጅዳ ትኑር መካ ትኑር ካወቃችሁ የሰማችሁት ነገር ካለ በቃ ቀጥታ ወደ ሪያድ ኤምባሲ ማለት ነው። ቀጥታ ወደ ሪያድ ኤምባሲ ይላካል። በዛ በፓስፖርት ቁጥር ፕሬንት ተስቦ ሰውየው ይጠራል። ሰውየው ይች ልጅ የታደረካት አምጣ ይባላል። እንደዛ ነው ስራው የሚሰራው። እናንተ ግን ምን ትላላችሁ? ቤተሰቦቹ አቅመ ደካማ ናቸው፣ ገጠር ነው ያሉት፣ ሰው የላትም። ይሄ ደግሞ በቂ አይሆንም። 13 ዓመት ልጅ ለጠፋች የአስራ ሶስት ዓመት ደሞዟል ካለች ኑና አዲስ አበባ ውሰዱ ቢባል እነዛ አቅመ ደካማ ቤተሰቦች በአየርም ይሁን በመኪና ይመጣሉ። ለልጅቱ መጥፋት ግን ቤተሰብ ይጠፋል። ከይሄ ከመቶ ዘጠና ፐርሰንት እየተፈጠረ ያለውን ነገር ነው ምነግርሽ። ስለዚህ ሂደው ውጭ ጉዳይ ሚኒስቴር ያመልክቱ። ኤጀንሲውም ላይኖር ይችላል። ደላላውም ስራውን ሰርቷል፣ ተጠያቂ አይሆንም። አለቀ። የደላላ ስራ ነው። ስራው የቤተሰቦቿና የኢትዮጵያ ኤምባሲ የውጭ ጉዳይ ሚኒስቴር ነው። በተለይ በነገራችን ላይ ብዙ ልጆች እየተገኙ ነው። ብዙ ልጆች እየተገኙ ነው፣ ግን በትክክለኛው መንገድ ሲሆን ነው። እሺ ማሪ፣ እሺ ልጅቱ እኮ አለች፣ እናወራታለን። ያው ግን እንዴት አድርጋ ብሯን ታስተሰጥ መውጣት እንዴት ትክክል ብሯን ሳትሰጥ መውጣት የለባትም። ይሄ ደግሞ የኢትዮጵያ መንግስት እንዳግዛት ህጉ የሚለውን እየተሰራ ያለበትን መንገድ ነግሬሻለሁ። እንደዛ ማስደረግ ነው እሺ። ይኸውልሽ፣ አባቷና እናቷ ካልቻሉ ማንኛውም ያገር ልጅ ይሄንን ነገር ሊያደርገው ይችላል። በአግባቡ ግን ያኔ ትንሽ ነቃ ያለ ሰው መሆን አለበት የግድ እናትና አባቷ ከዛ መምጣት የለባቸውም። አንድ ነገር ደግሞ እንድትረዱ የምፈልጋችሁ በየክፍለ ሀገሩ፣ አሁን ለምሳሌ በደሴ ከተማ በይ፣ ጅማ በይ፣ ባህር ዳር በይ በቃ በዋና በዋና ከተማዎች የሴቶች መብት አስጠባቂ የሚባል ቁሟል፣ አቋቁመዋል። እዛ ሂደው ራሱ ያመለክታሉ። እነዛም ያ መስሪያ ቤት ለውጭ ጉዳይ ሚኒስቴር ያስተላልፋል። ጠይብ፣ ይሄንን የሚከታተል ሰው ማድረግ ነው ከእናንተ የሚጠበቀው። ጠይብ፣ እህቴ አመሰግናለሁ ላስረዳሽኝ። ምንም አይደለም እህቴ

ሶስት ዓመት ሆኖ ነው። ሶስት ዓመት ሆኖ ነው። በአረብ ሀገርም ሰው ይጠፋል እንዴ? እንደውም ታጠቅ ባለፈው ቢጨንቀው ፈልጎ ያገኘ አንድ ሚሊዮን ሰጣል ብሎ ኮስቶ ነበር። እሺ ፈልጎ ላገኘ ሰው። እኔ እኮ ማሬ እኔ እንደው እኔ እኮ ይኸውልሽ እርግጥ ሰው በ23 አመቱም በ24 አመቱም እየተገኘ ነው። እንደው ኧረ እኔ ግራ ተጋባሁኝ። እንደው አሁን እነዚህ እኮ ሆን ብለው፣ እነዚያ አጋጣሚ። ወይ ልጅሽ አሁን አጋጣሚ ነው፣ በአጋጣሚ የጠፋ ነው ያለው። እነዚህ እኮ ሆን ተብለው ነው የሚሰረቁት። ያኛ ክፉ አንናገርም እንሻ አላ አላሸራ ያገኘው ልጁ ደህና ሰው እጅ ላይ ሆኖ የሚገኝ አድርገው ግን ብዙ ነገር ይሰራል እኮ ኢትዮጵያ ውስጥ ታውቂያለሽ። በነገራችን ላይ ኢትዮጵያ ውስጥ ብቻ አይደለም ማሬ፣ እኔ የሆነ ነገር ልንገርሽ አሁንም እንደ እዛ ሀገር ለጉድ አስቀምጦ የተላለች እናቴ የሶስት ሰዓት መንገድ ሀገሩ አለቃ ለጉድ አምጥቶ ሰው ሀገር አስቀምጦ የትል ነበረ የእሱ ግፍ እኔን እዛ ሀገር አምጥቶ አስቀመጠኝና ሸራ ቁሬሽ ዱሮ ወላሂ ሁኔታ ነው። ዱሮ ሸራ ቁሬሽ አስመራ ሻሂ ቤት የሚባል ነበር። ጠይም የኤርትራ ይኖች ሻሂ ቤት ነው። እና የሆነች እናት የሰባት አመት ልጅ ነው የስምንት አመት ልጅ ጠፋባት። እንደው አንቺ ያ ጊዜው ደህና ነበር። እራ ያለች ኖኖ ጠፍቶባት፣ አይደለም ጠፍቶባት ሳይሆን ሴት ልጅ ናት እጇን ይዛ በዛ በአስመራ ሻሂ ቤት ስትሄድ በመኪና መጥተው ልጇን ሳብ አርገው መኪና ውስጥ አስገብተው ሄዱ። ካልጇ ቀምተዋት ማለት ነው። ከዛ ምን ተፈጠረ? እረ ያለች ምን ያች መኪናም አልተገኘችም። እንግዲህ እኛ የዛ ጊዜ ሸራ ሄራ ስለነበር ቤታችን ከሸራ ቁሬስ ሸራ ድረስ ተዳረሰ፣ ጉር ተባለ፣ ከሌ ልጅ ተባለ ጠፋች። በአራተኛ ቀኑ እዙ ባላ ጠገብ ቁጭ አርገዋት ይደዋል እዙ ባላ አጠገብ ቁጭ አድርገው፣ ምን ያገኛታል የይማራው ዘበኛ ያገኛት። ያገኛትና ሰምቷና መጥፋቷን እየሮጦ ሄዶ ሲያንኳኳ ልጅቱ ትንቀሳቀሳለች። ስትንቀሳቀስ ልጄ ብላ አቅፍ አርጋ ይዛ ወደ ቤት ስትገባ ለምን ቤት ይዘሽ ትገቢያለሽ? ሆስፒታል ይዘሽ ሂጂ ተብላ ወደ ሆስፒታል ይዛ ስትሄድ ከጎኗ በኩል የሆነ ሰፋ ሰፋ የተደረገ ነገር አለ። ያቺ ልጅ እንደገና ህክምና ገብታ እናትዬ ሽፍትኬ እናቲቱ ይጋማል አልነበራትም። ሆስፒታል ገብታ ታክማ ኤርትራሆኖች በጣም ነው የሚረዳዱት። ብርቶ አቶ አንዱ ወስዶታል አንዱ አለ እልሻ አለሁኝ። ይሄንን ያየ ነው አሁን እንዳይመስልሽ ድሮ ነው ይደረጋል። ሀገራችንም እንዲህ የሚያደርጉ ሌቦች አሉ። እኛም ደግሞ ይሄንን በአይንም በእንድ በብረቱ ባላይም ቅሳው ተሰምቶ ጉድጉድጉድ ሲባል ያው የእኛ ግን ከፋ፣ የእኛ ግን ከፋ። ገባሽ ነጋ ሆነ በዛ በያገሩ ሆነ። እንደገና ደግሞ ወንጀለኛው ተገንቶ ደግሞ ልብሽን የሚያረካ ፍርድ አይገኝም። ይሄ ነገር በነገራችን ላይ ደግሞ ልጨምር፣ በቴሌቪዥን ሁሉ ይወራ ነበረ፣ ግብጽ ውስጥ እንደዚህ በዝቶ ነበር አንድ ወቅት። አይን ያነሳሉ ምን ያነሳሉ። ወላሂ በጣም እንደዚህ አይነት ነገር አፍሪካ ሀገሮች ውስጥ እንደዚህ አይነት ነገር ይበዛል፣ ማሬ ይበዛል። ለዚህ እኮ ነው፣ ለዚህ ነው ልጆቻችሁን ይዛችሁ ስትወጡ ተከታተሉ የሚሉት። ለዚህ እኮ ነው። እኔ እኮ ራሴን የሚያመኝ ለምንድን ነው መሰለች ታዲያ፣ እኔ በልጄ እኮ ስለምጨናነቅ ነው ማሬ። እኔ በጣም ነው የሚጨንቀኝ፣ እኔ በጣም ነው የምጨነቀው። ለዝ ነው ሞልም ሲሄድ፣ ምንም ሲሄድ እኔ ልጄን እንትን ብዬ ልጄን በቃ እፈራለሁ። እኔ ብቻ እፈራለሁ። እንደዚህ አይነት ነገር እኔ በጣም ነው የምፈራው። ሀባይ ቢ ስለዚህ እኔ ሲወራም ራሴን እያመመኝ ነው በነገራችን ላይ ከባድ ነው። በጣም ከባድ ነው። ይከብዳል ማሪ።